ኢትዮጵያ ውስጥ ያለው የፖለቲካ ልምድ ከተቻለ በኮረጆ፣ ካልተቻለ በካልቾ፣ ዋናው ነገር አራት ኪሎ ነው። ፖለቲካዊ ብቻ ነው። በኮረጆም ሆነ በካልቾ የአራት ኪሎ ጉዳይ እስካልተመለሰ ድረስ ዲሞክራሲ ምህዳር ላለመቀበል ዝግጁ የሆነ በጣም ሰፊ ሰው ነው ያለው። እንደነዚህ አይነት ሰዎች ደግሞ እድሜ ልካቸውን ይደክማሉ ብዬ ነው የማስበው። መድከም የለባቸውም። አንደርስታንድ ማድረግ አለባቸው አሁን ያለውን አውድ። አሁን ያለው አውድ አይፈቅድም እንደዛ። ቶሎ ብለን አጀስት አድርገን በትክክለኛው መንገድ ህግን ተከትለን ፖለቲካ የምንጫወትበትን ነገር መፍጠር ያስፈልጋል እና የትጥቅ ትግል የማድረግ መብት የሚባል ዴሞክራሲ አለም ላይ የለም። ዴሞክራሲ ማለት የምታከብረው ህግ ሲሆን ነው እንጂ ህጉን ሳታከብረው ህጉንም እንዲያስከብር ለመብት መጠየቅ ትክክል አይደለም። ትክክል አይደለም። ይሄ የትርፍ ጊዜ ስራ አይደለም። በከፊል ፖለቲከኛ፣ በከፊል አሸባሪ፣ በከፊል ጋዜጠኛ፣ በከፊል አሸባሪ፣ በከፊል ብልጽግና፣ በከፊል አሸባሪ፣ እንደዛ አይቻልም። መምረጥ ነው። ይሄ የሚቀላቀልበት ልክ በጣም ሰፊ ነው። ኢትዮጵያ ውስጥ አንድ አባባል አለ ከስጋው እጾም አለው። ከመረቁ አድርግልኝ የሚባል ነገር አለ። የሚጾም ሰው ከስጋውም ከመረቁም ነው የሚጾመው፣ እንጂ ስጋ ስጋውን ጾማለሁ፣ መረቅ መረቁን አድርግልኝ ማለት ትክክለኛ አባባል እንዳልሆነ ሁሉ ሲመች ሲመች በሰላም ሳይመች ሲቀር ደግሞ በኃይል እታገላለሁ ትክክለኛ ስላልሆነ እኛ ምንፈትሽ መረጃ ባገኘን ልክ እናጠራለን። እናንተም ውስጣችሁን አጥሩ። የጋራ ኃይል የፖሊሲ ዲፍረንስ ቢኖረውም በኢትዮጵያዊነት እና ኢትዮጵያን በመገንባት እምብዛም የማይለያይ ኃይል ብንሆን ይሻላል። ይሄ መሆን የሚችለው ግን ብቸኛው ኃይል የመጠቀም ስልጣን የመንግስት እንደሆነ ካመንን፣ በኃይል ጉዳይ ማስፈጸም እንደምንችል እያሰብን ከሆነ አይሆንም። በህገ መንግስቱ በብቸኝነት ኃይል መጠቀም ስልጣን የተሰጠው ለተመረጠ መንግስት ነው። ያንን መቀበል ያስፈልጋል። አሁን የእኛ ነው። ነገ ደሞ ስታሸንፉ የእናንተ ሊሆን ይችላል። አሁን በእኛ እጅ ያለ አክብሩት፣ በእናንተ እጅ ይመጣል። ምን ያም እንድናከብረው እንለማመደው። ያ ካልሆነ በቀር ሁላችንም እኩል በኃይል እርምጃ ለመውሰድ እየሞከር የምናስበውን ዴሞክራሲ ኢትዮጵያ ውስጥ ልናመጣ አንችልም አንችልም። ይሄን ከምህዳር አንጻር ብታስቡበት፣ ብዙውን ለማቀፍ እየሞከርን ነው። ችግር አለ ስትሉ ተወያይተን እየፈታን ነው አቶ አደን ባለፉት ስድስት ወራት ሁለት ሶስቴ እንዳገኟቸው አውቃለሁ። በክልልም ውይይት ነበረ። አሁን እናጠናክራለን። መቶ ፐርሰንት ምላሽ ስለማናገኝ እየተወያየን እየፈታን እየተወያየን እየፈታን የምንሄድበትን መንገድ ብንፈጥር ምህዳሩ አሁን ብቻ ሳይሆን ለሚቀጥለው ምርጫም እየተሻለ እንደሚሆን ተስፋ አድርጋለሁ። የእኛ ፍላጎት ከስድስተኛው ሀገራዊ ምርጫ የተሻለ ዴሞክራሲያዊ ምርጫ ኢትዮጵያ ውስጥ ይደረጋሉ እናስባለን ማን ይመረጣል ይለው የሚያውቀው ህዝቡ ቢሆንም በእኛ እምነት ግን የተሻለ ኢንክሉሲቭ ነገር ይፈጠራል ብለን እናስባለን። ያ እንዲሆን በእናንተ በኩል የምንፈልገው ቅድም እንዳልኩት ሰብሰብ ብላችሁ ጠንከር ብትሉ፣ በእኛ በኩል መተው ያለብን መደገፍ ያለብን ነገር ካለ እኛም ለማድረግ ዝግጁ ነን። እኛ እንወዳደራለን። ብልጽግና የሚወዳደረው ለማሸነፍ ነው ህልሞች ስላሉት ግን ብልጽግና ብቻ የሚይዘው መንግስት፣ ብልጽግና ብቻ የሚይዘው ፓርላማ ለኢትዮጵያ ዴሞክራሲ ይጠቅማል ደግሞ አናምንምኛ። እንደዛ አናምንም። እኛ ማሸነፍ እንደምንፈልገው ሁሉ የሚፎካከሩ ፓርቲዎችን ቢሳተፉ ይጠቅማለን እናስባለን። ይህን ስለምናስብ ይሄ እንዲሳካ ማክሲመም ጥረት እናደርጋለን። የእናንተን ድጋፍ ግን እንፈልጋለን። ካልደገፋችሁም ልንቸገር እንችላለን። ምክንያቱም በላይ ብንስማማም ታች ሲሄድ እንደምታውቁት የጎሳም የምናምን ጉዳይ ስላለ ነገር እንዳይበላሽ ከወዲሁ አመት አለን። የምንከራከርበትን እንከራከራለን፣ የምንስማማበትን ደግሞ እየተስማማን እየለየን አብረን ብንሰራ ፓርላማውም ኢንክሉሲቭ ይሆናል፣ መንግስቱም ከአሁን በላይ የተሻለ ኢንክሉሲቭ መንግስት ይሆናል። ይሄ ደግሞ ለኢትዮጵያ ይጠቅማል። በዚህ መንገድ ለማየት ብንሞክር ይሻላል። ሀሳብን በነፃ የማራመድ ሀሳብን በነፃ የመግለጽ ህገ መንግስታዊ መብታቸውን ማስከበር ላይ ያለው ውስንነት ደግሞ እኛን ይመለከታል። እሱን ደግሞ እኛን ፈትሻለን። በህግ ሬኮግናይዝ ተደርጓል። ማንም ሰላማዊ ኃይል ሐሳቡን በነጻ ማራመድ ይችላል፣ ሚዲያ መገልገል ይችላል፣ በመድረኮች ላይ ሀሳቡን ማንሳት ይችላል። ይህን የሚከለክሉ ጉዳዮች ቢሮን ጨምሮ ካሉ ደግሞ እኛ እየፈተሽን እናስተካክላል። አቅም በፈቀደ መጠን አብዛኛውን ችግሮች ፈተን የተሻለ ምርጫ ለማድረግ ከእናንተ ጋር እንሰራለን። ከተነሱ ጉዳዮች ህገ መንግስትን የሚመለከት አይ ቲንክ በስድስት ክፍል ተከፍለው ከተነሱ ጥያቄዎች መካከል የህገ መንግስቱ ጥያቄ ትንሽ ህጸጽ ያለበት ይመስለኛል። በጋራ ያያችሁት ጉዳይ ከሆነ መልሰን ብንፈትሸው፣ ህጸጹ ምንድን ነው? አንደኛ ስለ ለውጥ ያለን እሳቤ ህገ መንግስት ካልቀየረ ምኑን የለውጥ መንግስት ይባላል የሚለው እሳቤ ትክክለኛ ሀሳብ አይመስለኝም። ምክንያቱም ለውጥ ህጎች፣ ፖሊሲዎች፣ ስትራቴጂዎች፣ መመሪያዎች፣ ስትራክቸሮች ሊይዝ ይችላል። ይሄንም ሳይዝ የአመራር ለውጥ ራሱ ለውጥ ሊባል ይችላል። ህገ መንግስት ለመቀየር ሲመጣ ለውጥ ተደርጎ መውሰድ የለበትም። በእርግጥ ብዙ ለውጥ መጥቷል፣ ኢትዮጵያ ውስጥ የሚታይ ነገር ነው። የዛሬውን መድረክ ጨምሮ ለውጥ ነው። ግን ህገ መንግስት ካልተለወጠ እንዴት የለውጥ መንግስት ይባላል የሚል ድምዳሜ በዛ ትክክለኛ ሀሳብ አይመስለኝም። ህገ መንግስቱ ይለወጥ አይለወጥም እናየዋለን። ነገር ግን ያም በመለወጥ የለውጥ መንግስት ያም ባለመለወጥ ደግሞ ያልተለወጠ ወይም የማይለወጥ መንግስት አድርጎ መውሰድ ከእሳቤ አንጻር ችግር አለበት ብዬ አስባለሁ። ሁለተኛው ህገ መንግስት መቀየር የመንግስት ስራ ብቻ አርጎ መውሰድም ችግር አለበት። ይሄ መንግስት በህገ መንግስት የተፈጠረ አንድ አካል ነው፣ ራሱ ይሄም መንግስት የፈጠረው ህገ መንግስት ነው። በዛ ውስጥ ያለ አንድ አካል ነው እንጂ ህገ መንግስት ፈጣሪ፣ ቀዳጅ፣ አጥፊ አይደለም። ያማ መጥፎ ሀሳብ ነው። እኳል አለ እየመጡ መቅደድ እኮ አላዋጣማል። ይሄ መንግስት በህገ መንግስቱ ጥላ ስር የተፈጠረ አንድ አካል ሲሆን በለውጥ ውስጥም ደግሞ አንድ አክተር ነው። ብቻውን ህገ መንግስት መቅደድ መቀየር የሚችል መንግስት ከሆነ ከትናንትናው ዲፍረንስ የለው። ያን እኛ አንደግፍም አንደግፍም። እኛ ምንፈልገው በውይይት በንግግር በምክክር ልክ እንደ ዛሬው ለምሳሌ በህገ መንግስቱ ላይ ሀምሳ ጥያቄ ቢኖር ሀምሳ ጉዳይ ቢኖር ሀምሳውን በአራት በአምስት ካታጎሪ ብንከፍለው አስሩ የግድ ያስፈልገናል። ለለውጥ ለልማት ለአንድነት ኢምፖርታንት ነው። አስሩን ቀስለን ማየት እንችላለን። አስሩን ብዛም አይደለም ቢባል ዋናው ኮሩን ካስተካከል የቀረውን ደሞ ጊዜ እየወሰድን እያረምን መሄድ እንችላለን። ቀዶ መጽሐፍ ይቻላል። ቀዶ መጽሐፍ ግን የምናስባት ኢትዮጵያ አይፈጥርልን አይተናል እኮ አፍሪካ ውስጥ ብዙ መንግስታት መጥተው ቀይረዋል። ህገ መንግስት ችግር የለውም፣ ስለማናውቀው አይደለም። ብልጽግና በማጆሪቲ ስለሚመራ ሁለት ሶስተኛ ድምፅ እያስወሰነ የሆነ ነገር መቀየር ይችላል። እናንተ ሳትወያዩ፣ የእናንተ ሀሳብ ሳይገባበት፣ የተለያየ ማህበረሰብ ሳናሳተፍ ብናደርገው ግን የኢትዮጵያ ህገ መንግስት አይሆንም፣ የኛ ነው የሚሆነው። እሱ ጥሩ አይደለም። እሱ ጥሩ አይደለም። ከናንተ ጋር ሆነን አንድ አካል ሆነን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 ምን ጥርጥር አለው ጌታዬ? በጣም የለውጥ መንግስት ነው። ለምሳሌ ፖለቲካ እንመልከት። የዛሬ ስምንት ዘጠኝ ዓመት የሶማሌ የአፋር ፓርቲዎች መጥተው በኢህአደግ መድረክ ላይ በጉባኤ ላይ በጉባኤ ላይ እኛስ እስከመቼ ነው አጋር? ምን ሆነው እኛ ኢትዮጵያ አይደለንም? እንዲህ አስገቡን ይላሉ። ኢህአደግ ደግሞ አይ የለም እናንተ ገና ገና ናችሁ ይላቸዋል። ዛሬስ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 በቅርቡ ምርጫ ቦርድ ሶስት ሰዎች ተጨማሪ ሾሟል። ከፈለጋችሁ ጠይቋቸው ሰዎቹን። የተመረጡ የሃይማኖት አባቶች፣ የሀገር ሽማግሌዎች ነበሩ መጥተው ሪፖርት አድርጉልኝ የሆኑ ሰዎች ሊስት አድርገው ሊስት አድርገውልኝ። ከዛ ከነዚህ ውስጥ ማን መረጣቸው ስላቸው በአንድ ድምፅ ዋን ቱ ስሪ ብሎ ነገሩኝ። እነሱ ያቀርቡትን ሀሳብ መቶ ፐርሰንት ተቀብያ አላቃቸውን። ሰዎቹን እናንተ ከመረጣችሁ ሺን ያልኳቸው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 አክሱምም ጀምረን ነበር። ራሴ ሄጄ ከጣሊያን መንግስት ጋር ሞክረን ነበር፣ አልተሳካም እንጂ ሁሉም የኢትዮጵያ ሀብቶች አባቶቻቸው የሰሯቸው መጠገንና መሸጋገር አለባቸው። ሰላም በሚመለከት ብዙ ሀሳብ አንስታችኋል። ሰላም ቢመጣ ብትሰሩበት፣ ይበልጥ ብትጥሩ ብላችሁ ለሰላም ያላችሁን ጉጉት በአክብሮት ነው የማየው። በተለይ ሁላችሁንም ሳይሆን ከልባችሁ ሰላም የምትመኙ እና ኢትዮጵያ ሰላማዊ እንድትሆን የምታስቡትን በአክብሮት ነው የማየው። አንዳንዶቻችሁ ደግሞ ከምጠይቁኝ ከኔ በላይ አክሰስ ስላላችሁ ከኔ በላይ ስለምትወዳጁ ከነሱ ጋር ለመመክራችሁ አትመልሷቸውም እኔን ከመጠየቅ እነሱን በቃችሁ ብትሉ አይሻላችሁም ወይ? የምትባሉም አላችሁ ማለት ነው። ኢትዮጵያ ውስጥ ያለው የሰላም ችግር መነሾ ፋውንዴሽኑ ግን ምንድን ነው ያላችሁ እንደሆነ ፍላጎትን በኃይል የማስፈጸም ኋላቀር እሳቤ ነው። ያ ፍላጎት ፖለቲካም ሊሆን ይችላል። ያ ፍላጎት ኢኮኖሚ ሊሆን ይችላል። ልክ ሲፈልግ ሰውየው ፖለቲካ ካላነገትኩ በስተቀር ክላሽ ፍላጎቴ አይሳካልኝም ብሎ ያስባል። ጥቅም ከሆነም ፖለቲካውን ሸፍኖ ካላገጥኩ በስተቀረበ ክላሽ ብሎ ያስባል። ይሄ ፍላጎትን በኃይል ለማስፈጸም የሚደረግ ጥረትና ሙከራ ብዙ ዋጋ